ሰላም ጤና ይስጥልን። ውድ የተከበራችሁ የቻናላችን ተከታዮች ጂጂ ኪያ ባልተጠበቀ ማንም ባላሰበው መንገድ ዛሬ ለፋኒ ቆማ እንድትናገሪው አልፈልግም ስትል ከባድ ማስጠንቀቂያ ያሰታለች። እንዲህ እሳት ለብሳ እሳት ጎርሳ እንድትናገር ስላደረጋት ወሳኝ ነጥቦች በዝርዝር አስደምጣችኋለሁ። እውነትም ለካ እነዚህ ሰዎች ሚዲያ ላይ አንድ ሁለት ይባባሉ በጣም ይጠላሉ እንጂ ውስጣቸው ደግሞ አንዱ ለአንዱ መተሳሰብ እንዳለ ማሳያ የሆነ ነገር ተመልክተናል ብዙዎችም ይህን ጉዳይ አልጠበቁትም ነበር። በዝርዝር ጂጂ ኪያ ለፋኒ እንድትወግንና ለፋኒ እንድትከራከር ስላረጋት ወሳኝ ነጥብና በእሱ ዙሪያ ደግሞ ፋኒን ስለዘለፉት ሰዎች ሙሉን አስደምጣችኋለሁ። ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታዮች፣ በያላችሁበት ሰላማችሁ ይብዛ። ዛሬም አዳዲስ በሆኑ መረጃዎች ብቅ ብለናል። ለቻናላችን አዲስ ከሆኑ ሰብስክራይብ እንዲያረጉን በአክብሮት እንጠይቃለን። ቀጥታ ይዘን ወደ መጣነው ዝርዝር መረጃዎቻችን እናልፋለን። ፋኒ እንግዲህ የኢሬቻን በዓል ምክንያት በማድረግ አንድ ቪዲዮ በኦሮሚኛ እየጨፈረ እንኳን አደረሳችሁ ብሎ መልእክት አጋርቶ ነበር። ይህን መልእክት ተከትሎ ነው ከሆነ ቦታ ደግሞ የሆነ ወቀሳ የተከተለው። እስቲ ያጋራውን ቪዲዮ መጀመሪያ ላሳያችሁ። ይህ ነበር

ታዲያ እንግዲህ ይህም ቪዲዮ በቲክቶክ ላይ ከለቀቀ በኋላ ብዙ ሰው ሀሳብ አስተያየት ሲያደርሱት ነበር። በተለይ ደግሞ የለበሰውን አለባበስም በተመለከተ ስለ ልብሱም የሚናገሩት ሰዎች ነበሩ። ብለው ብለህ ብለህ እንደ ልጅህ መልበስ ጀመርክ ወይ? ምን አይነት የህፃን ልብስ ለበስክም እያሉ ብዙዎች የተናገሩት አሉ። እንዲሁም ጭፈራውንም የተለያዩ ሀሳብ አስተያየቶችም የሰጡት ግለሰቦች አሉ። ስለ ልብሱ እንደውም እሱ በቲክቶኩ አሁን መጥቶ ተናግሮ ነበር። ብዙዎቻችሁ እንዳፌዛችሁት፣ ብዙዎቻችሁ እንደቀለዳችሁበት ሳይሆን ይህ የጀርመን ሀገር የተከበረ የባህል ልብሳቸው ነው። እነሱም የሚያከብሩትን ባህል ምክንያት በማድረግ የነሱን በልብስ መስዬ እንዲሁም ሚሬቻን ባህል ደግሞ ምክንያት በማድረግ አንድ ላይ አቀናጅቼ ለቅቀዋለሁ ሲል ጠቅለል አድርጎ ስለ ልብሱ ነው እሱ ገለጻ ያደርገው። ታዲያ እንግዲህ ይህም ቪዲዮ ከለቀቀ በኋላ ብዙዎቻችን በዩቲዩብ በፊት እናቃት ነበር። አሁን ደግሞ ቲክቶክ ላይ የተለያዩ ሀሳብ አስተያየት ትሰጣለች። ፊሽካ እየነፋች ነው ብዙ ሰው የሚያውቃት የሆነ ቪዲዮ ቀደም ማርጋ ታሳያለች። በመቀጠል ፊሽካት በማድረግ የራሷን ሀሳብ አስተያየቶች ደግሞ ታጋራለች። ታዲያ ይህ ፋኒ የለቀቀውን ቪዲዮ ምክንያት በማድረግ የሰጠችው አንድ አስተያየት አለ። ጂጂ ኪያም ታዲያ በንዴት ሆና ነው እንግዲህ የዚች ግለሰብ ላይ አንቺ ምንም አይመለከትሽም፣ እኛ እንጠላላ እኛ ብዙ ነገር እንነጋገር እንጂ አንቺ እንድትናገሪው አልፈልግም፣ ምንም ቢሆን እንግዲህ የሳምሪ የልጆቿ አባት ነው ስትል ደግፋ ተናግራለች ማለት ነው። እስቲ የፋኒን ቪዲዮ አይታ ይቺ ግለሰብ ምን አይነት ሀሳብ ተናግራ ነው እንደዚህ ጂጂ ኪያ በጣም በንዴት እንድትመልስ ያረጋት የሚለውን እስቲ የግለሰቧ ሰጠችሁን አስተያየት ላሰማችሁ። ግን ተጋብታችሁ ስትኖሩ እንትናችሁ ማነታችሁን ነበር የማትፈልጉት የነበረው፣ አሁን ሁለታችሁም ማነታችሁ ላይ በጣም ፎከስ ያደረጋችሁ ገርሞኛል። ሊሆነት የሚከለክል ነገር ነበር? እንዴት ትዳራችሁም ባል አይመስለኝም። ገባህ። ራስን መውደድ ራስን ማክበር ጥሩ ነው፣ ኦዲየንስን ለመሳብ ካልሆነ በስተቀር ከዛ በተረፈ ግን እንዴት ነው ሰላም ነህ? ግን አንተ ደህና አማች አይታለች፣ እጅ አይታለች፣ ይሄንን

ታዲያ እንግዲህ ይህቺ ግለሰብ ይህንን ሀሳብ በዋነኝነት እንድትሰጥ ያደረጋት ከዚህ በፊት በነበራው ጊዜያት ፋኒም ሳምሪ ምንም አይነት ባህላዊ ጭፈራዎች ባህላዊ ፕሮግራም ሲከበሩም የሚለቁት ቪዲዮ አልነበረም ዛሬ መለያየታቸው ምክንያት በማድረግ ሁለቱም እየሰሩ ያሉት ነገር ምንድን ነው ፋኒስ ምንድን ነው አሁን የሰራኸው ኦዲየንስ ፍለጋ ነው ወይስ ምን ፈለጋ ነው ብላ ነው እንግዲህ በቀልድ መልክ ነካ ስታረገው መልእክቱን ስታስተላልፍ የነበረው በመቀጠልም እንደሰማችሁ አችጂክ እያሴን ቪዲዮ አይታ ምን መለሰች እያለች ነው ስትናገረው ሀሳብ አስተያየት ስትሰጥበት የነበረው ታዲያ እንግዲህ እነዚህን ቪዲዮዎች ከተመለከተች በኋላ ነው ጂጂ በንዴት ሆና ማንም እኛ መሀል መግባት አይችልም፣ ፋኒን መናገር አይችልም። እሱ የራሱን ባህል ያስተዋወቀው በፊትም ጀምሮ በማይሆን ነገር የእኛን ባህል እያንቋሸሻችሁ የነበራችሁ ሰዎች ስርዓት ልትይዙ ይገባል፣ ፋኒን ልታሸማቅቁት አይገባም ስትል ነው ከበድ ያለ መልስን የሰጠችው። እስቲ ጂጂ ስትናገር ስትመልስ የነበረውን መልስ ደግሞ ላስደምጣችሁ። ፋኒ ማንነቱን እንዲለቅ ያደረግሽው እንጂ ኮርቶ ሲናገራ ስ ፋኒ ኮርቶ የሚናገር ልጅ ነው። እናንተ ናችሁ ኢትዮጵያዊነት ይሻላል፣ ኢትዮጵያዊነት ይሻላል ስትሉ ኦሮሞ ኢትዮጵያዊ ነው። በዘሩ ምንም ነገር የለበትም። በሱ እድሜ ዛሬ በሱ እድሜ ኦሮሞ ነኝ ብሎ ኮን የነገረሽ በእናቴ ኦሮሞ፣ በእናቴ አማራ፣ በእናቴ ኦሮሞ ነኝ ብሎ የነገረሽ አላፈርበትም። የማያፍር ጀግና የማያፍሩ ትውልዶች ናቸው። ጸብ ይኖራል፣ ጸብ ይኖራል። እንዳንቻ ያለው ግን አትንኪ እንዳንቻ፣ እንዳንቻ ያለው

በጣም ታዲያ እንግዲህ እንደሰማችሁት ነው። ጂጂኪያ በሁኔታው ተናዳ፣ በተለይ ክዊሊያ ፋኒን የተናገረችበት ርቀት አናዷት ነው ይህን መልስ የሰጠችው። ምንም ቢሆን እንግዲህ የኦሮሞ ልጆች ናቸው ባህላቸውን ማስታወቅ ይችላሉ። የኦሮሞ ልጆችም ሆነው ኢትዮጵያዊነት ከኢትዮጵያዊነት ቀጥሎ ደግሞ ባህላቸውን ያለፉበትን የተለያዩ ነገሮችን ነው የሚያሳዩት። ማሸማቀቅ አትችም እያለች ነው ደጋግማ ስትናገራት የነበረችው። ጉድ አንድ ሰው በኢትዮጵያዊነት ብቻ ተደብቆ የራሱን ባህል አለማስተዋወቅ እንዲሁም የራሱን ባል እንዲናገር እንዲሆን የማታረጉት እናንተ ነበራችሁ። ዛሬ ደግሞ መናገር ሲጀምር መውቀስ አትችሉም እያለች ነው ደጋግማ ስትናገር የነበረው ማለት ነው። እንግዲህ በዚህ ያህል ደረጃ ለፋኒ ቆማ እንደዚህ ትከራከራለች ብሎ ማንም የጠበቀ ሰው አልነበረም። በተለይ ደግሞ የኔም ቤተሰብ እንድትናገሪ አልፈልግም ስትል ብዙዎቻችሁ ሰምታችኋል ብዬ አስባለሁ። ምንም ቢሆን እንግዲህ ያው የሳምሪ የልጆቿ አባት ነው፣ የሳምሪ የበፊትም ቢሆን የትዳር አጋሯ ነበር፣ ለረጅም ዓመታትም አብረው ኖሮ ነበረ። ስለዚህ ምንም ቢሆን እንግዲህ ፋኒን ክፉ እንዲሁም ፋኒን የሆነ ነገር እያረጉ የሚሰድቡትን ሰዎች እንደማትፈልግም ጭምር ነው ጂጂኪያ ይህን መልእክቷን እያስተላለፈችው። በተለይ ደግሞ እንደ ኩዊሊያ ያላችሁ ሰዎች አንዱን አንዱን ዘር እያላችሁ የምትናገሩ ሰዎች ዛሬ ፋኒን ልታሸማቅቁ አይገባም፣ እናንተ የነበራችሁበት ከባድ ሴራ ውስጥ ነበር ስትልሉ ነው እንግዲህ ደጋግማ ስትናገራት የተመለከት ነው ማለት ነው። እንግዲህ ማንም ነው ይህን ነገር ያልጠበቀው። በተለይ ደግሞ ለፋኒ ወግና ፋኒን ደግፋ እንደዚህ የምትስማማበት አንድም ሀሳብ አይገኝም እያለ ብዙዎች በሚጠብቁበት ሰዓት ዛሬ ላይ እንግዲህ ፋኒ ባህሉን ያስተዋወቀው ማንም ሊናገሩ አይገባም። እንግዲህ በፊት አልሰራም፣ አሁን ደግሞ መስራት በፈለገበት ሰዓት መስራት ችሏል። ስለዚህ ኢትዮጵያዊነቱንም ይወዳል፣ ባህሉንም ማስተዋወቅም መብቱ ነው፣ በባህሉም የሚከበርም ነው ስትል ተናግራለች። ማለት ነው እንግዲህ ጠቅለል ባለመልኩ ብዙዎች ጥያቄ ሆኖባቸው ነበር ይሄ ጉዳይ ቅድምም እንዳልኳችሁ ምን አስባ ነው? እንዴት ሆና ነው ፋኒን ልደግፍ የቻለችው? የተባሉትን ጉዳዮች ነው እንግዲህ በስፋት ያስደመጥኳችሁ ማለት ነው አሁንም ቢሆን እንግዲህ እንደው እነዚህ ቤተሰብ ላይ እንደምናየው ውስጥ ለውስጥ እንጣላ እንጂ እኔ ሌላ ሰው እንዲናገረው አልፈልግም ያለችው ቃል ብዙዎች እየደጋገሙት ነበር። ብዙዎችም በኮሜንት ይህንን ቃል ሲደግሙት ነበረ። እንደው የእርቅ ነገር ትንሽም ቢሆን መጥቶ ለፋኒ ያላት ነገር ትንሽም እየተቀየረ መጥቶ እነዚህ ልጆች በዚሁ አጋጣሚ የሚስማሙበት ነገር እንደው ቢመጣ፣ በተለይ በእናቷ ጂጂ ኪያ ያሉት ነገሮች ቀለል ብለው እነዚህ ቤተሰቦች እንደው ፈጣሪ እንደው እኛም ባልጠበቅ ነው ፈጣሪ ባሰበው መንገድ የሚስማሙበት ነገር ቢመጣ በና አቶ ጂጂ ኪያም ያሉት ነገሮች እየረገቡ ጥሩ ማስማማት ነገር ቢሰማ የእውነት ከልብ ምኞታችን ነው። ጠቅለል ባለመልኩ ይዤላችሁ የመጣሁት መረጃ ከሰሞኑ ወዲያ ወዲህ ሲሉ ከቆዩት ጉዳዮች መካከል ነበር። በሌሎች ቪዲዮቻችን እስክንገናኝ ድረስ ሰላሙን ሁሉ ተመኘውላችሁ፣ ሰላም።